ብርቱካን እባላለሁ። ተወልጄ ያደኩ ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው እናቴ በሕይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድን ነው የተደረገው አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞ ላይ ትንሽ እሷንም ይቸግራታል። እባካችሁ ልጅቷን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች። እሷ ማለት ነው አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ አንድ ሴት እና ያንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆቹ ማለት ነው ካልሲ አጥባለሁ። ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቨን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አደ አመት ምናምን ሲመጣ እኔ ደግሞ ሴትዮ ከምትለብሰው ልብስ ትቀድና ጣጣጣፋተነ ጥየ ነበርኩ። እንትን ብላ በመኪና እንኳን አይሰፋም። እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም እቶ ወርቁ እየወደቀውን ልጆች ተጠቅሞ የጨረሱትን እሱን ስጎትት ምን ስል የበዓልም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ እስከ ስምንት ደረ እስከ ስምንተኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዲቱ ሙሉ ስሰራ አንትልላለሁ አልተኛም ነበር ያረሳት ነበር ከዚያ ዩኒቨርስቲ ታስፖርቲያ ክፍል ጨረስኩኝ ያስወልትም ያው ሶስት መቶ ዘጠና ሁለት አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱ አበረታታት ጀመሩ። አይዞች ኢቭን ደፍተር እስክሪብቶም የሀንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ። ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚያ መጨረሻ ላይ ልክ አንድ አመት ተማርን፣ ሁለተኛ አመትም ተማርን። ሁለተኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው? ሶስት ሰዓት ነው ከሌሊቱ ሶስት ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይ በራሪ ነበርኩ እኔ። ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ አረ ምንድን ነው በዚህ ውጡ በዚህ ወረዱ እንዲህ ወንበስ በሉ እንትን ተኙ ተንበልበሉ ምናምን ይሉናል። ከዛ ልክ እና እየተኛን እየተሳብን እንደ እባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እናምልጥ እንደዚያ ያለን ሰዎች ለካ ውስጥም ውጭ የሚተኩስ የነበሩት እነሱን አለዋል እ ውጭ ላይ ስንል ምንም የትጥቅ ንብስ አለበሱ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው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 እኔ ምን እዚያው ላይ እየቀየሩን ምንሳት እንደቀየሩ አላየ ናቸውም። እየሄርን እየሄርን እያለን ጫካ ስንጀምር መኪናውን ከዚህ በኋላ መኪናን መግባት አይችልም፣ ውረዱ። በእግራችን ዱብ ዱብ እያለ ነው የምንሄዳለን። ልክ በእግራችን እየሄርን እያለን እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ፀጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ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 ንስ እያሉ ነው እንደዚህ የሚወረወሩልን ማለት ነው። አይጠጉንም ሁሉ ከዚያ እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። ምንጠጣ ውሃ ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው የውን ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተንትን የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥላቀም ስለሚቀፍ ልብሳችንን እንዘፈዝፍና ልብሳችን እየጨመቅን ነበር እንደዚህ ያንጠፈጠፍን ነበር ልብሳችን እየመጠጥ ነው የምንጠብቀው። አመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል፣ እያቀርነው ጊዜም እስከዚህ ነበር፣ የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቁ። ቆይታዋን ሙሉ ልብሳችን እናውልቀን ነው እንግዲህ እንደንተን ሶስቶቹ፣ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድን ነው ታኛለኝ። ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዚያ እየተካኩ እየደፈሩ ከደረጉ በኋላ ከደፈሩ በኋላ ምንድን ነው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 ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው። ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው። በእሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህም ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። ይ ሁሉ ትልትል ነው ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ሜት ትጣል ምን ሆነ ግን ምንድን ነው በስድስተኛ ቀን ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ሬሳ አለ። ከጎኔም ልጅ ተሬ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብስ ሙልጭ አርጌ አውርቄ አሰርኩት። ይሄን ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድን ነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ እየታላቀስ ሪያል

ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ሌ ንዲጅሽ ሊል ብሎ ዩኒቨርሲቲ ይዞ ሲሄድ፣ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ፣ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ፣ ካንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ እያለ በቃ ሳላችሁኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽንም ፈጥሯል መሰለ። ብዙ ቀንም ስለቆየሁ ስድስት ቀን ማለት ቀላል አይደለም ያን እየቆራረጡ እያወጡ እያስተካከሉ እያጠቡም ሲሉ መጨረሻ የልብም ኬዝ እንዳለብኝ እንዳለ ቢኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጠሉኝ ምንድን ነው ወደ የት ሊሄድ በቃ ህይወት ምስቅልቅል ላለብኝ። እብዶንኩኝ አበርኩኝ። ከጊዮርጊስ ወደ ማርያም ይወስደኝ፣ የማርያም ቀን ነው ሊሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ እዚያ ስዕል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና፣ ብር ትሰጠኛለች ለ50 ብር 50 ብር ተሰጠችኝ። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ ኮሌጅ ተማሪ ነኝ፣ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላርግ እንዴት ልሄድ ብለሽ አልኳት፣ የት ልሄድ ብለሽ ስላት አይ እንደዚህ ማ ከሆነ ክኒሌክ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርሽ የሰጡ ስቲሽ አደረጉ። ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑን ላያጥበው መጠበው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላርጋ አልኳት። በቃ ጨለመብኝ። ሚባክሽ አስገብኝ ስላት፣ ከጎንሽ አለን ያስቀጥላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደቤት ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ እያልኩ በነሱ ጥረት በነሱ ጥንካሬ፣ በማዘር ቴሬዛ ማለት ነው፣ ለልጁም ሆነ ለእኔ የህክምና ወጪዎችን እያንዳንዱ አንዱ እየሸፈነች እሷ እንደናት ሆና እየመከረችኝ፣ እያጽናናችኝ፣ እንባዬን እያበሰችኝ ነበር። አንድ እሷ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 እነዚህ ነው መድኃኒት እየወሰድኩ ያለ። በቃ እነዚህ እሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለሁት እና ይህንን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም። መታየት ነው ደረቆ ሸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበረ። ቆይ ሽሮ እዚህ ዚህ አለኝ። ዘዝፌ ነው እነው እየምለ ያለውት አሁን እረስ እራስ ብሏል ዘፍ ዝፌው ስለቆየው ቅድም ነው። እናንተ ቀረጻ እላት እያዘገጃጃችሁ ያለ የዘፈዘፍ ማለት ነው። ቃለ በኋላ ለልጄ ምንድን ነው ፍትፍት የሚበላት አለው እሱም የሚበላት ይችን ነው እና ሙዝ ምናምን እገዛለታለሁ ብስኩት። መጠለያ ያስፈልገኛል። አሁን ያለበት ቤት በስፖንሰር የአንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው። ውጭ ላይ ማለት ነው። የሆነ ነገር ሆነ የልጃውን ወደ ሶስት ወር አለፈ። ሰው እንድንኮታጠሩ ማለት ነው። መታጠቢያ ሰፈር የለም ብቻ ቃላት የለኝም። በ የድረሱ ለኝ ም አንድ ወደ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? እውነት ለመናገር በጣም የራበኝ ነው። በቃ ራበኛል። ኤችኦኤች ሞተር ዘይት ለአፍሪካ መልካ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ ኤችኦኤች ሞተር ዘይት፣ ኤችኦኤች ግሪስ፣ ኤችኦኤች ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60 ሺህ መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24 ሰባት ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ኤዲሰን የኤሌክትሪክ እቃዎች፣ ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች፣ ሽቦዎች፣ ኤዲሰን ስታቢላይዘሮችም ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም። የብርቱካንን ታሪክ ነበር አይተን የተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ይሄ ኢትዮጵያ ውስጥ ይሄ ነገር ያጋጥማል ወይ ብለን እንድናስብ፣ ራሳችንን እንድንጠይቅ የት ነው ያለ ነው የቱ ጋ ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ፣ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ሕይወቷ መጣ። ያም ልጇ ነው። እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የእሷም ህይወት ተበላሸ ስንል እንደገና ደግሞ ህጻን ልጅ ወደዚህ አምጥታለች። የዛ ህጻን ልጅ ተስፋ ውስጥ ምንድን ነው ነገስ? የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፎ ያው ሰው ስትሆኝ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴ ያለሽ በቃ። በእርግጥ ላስች ላይ አይሰጥም ይባላል፣ ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና፣ እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና፣ በጣም ከባድ ነው። የብርቱካን ቪዲዮንም ቁጭ እየሳዩ እውነት ለመናገር አንደበት የለኝም።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 እንኳን ደህና መጣሽ! እንኳን ደህና መጣሽ! በጣም ነው የምታምሪው፣ በጣም ቆንጆ ከለሯ እራሱ እንዴት እንደሚያምር ያው ዩኒቨርሲቲ ስንዴት ሁላችንም የምናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ። ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው ምንፈልገው ነገር ያን ጊዜ እንዴት ታሳለፍሽ? ስትሄጂ እንዴት ነበረ? ሴድ 300 ብር ነው የተሰጠኝ። ያ ማለት 300 ብር የሆነ ቦታ ላይ ትላካለ ማለት አይደለም? አድርሶ የሚመልሰኝ ነው፣ አመቱ ሙሉ የሚዘልቅ ማለት ነው። ጓደኞቼ በብሌን በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተውሎ 300 ብር ነው ተደርጎ የተሰጠኝ ነበር። ስንት ነበር ትራንስፖርት? በትራንስፖርት መቶ ሀምሳ ብር ነበር። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ የባለ ሀብቱ ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ። ኢቨን ሞዴስ እራሱ ይገዙልኝ ነበር። ጓደኞቻ ነበር ከጎን ያሉት ማለት ነው። ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝ መመለስ አልፈልግኝ፣ ወጣሁኝ፣ ወጣሁኝ ና የሆነ የሚሮሯጥ ይሮሯጣሉ፣ ማለት ነው ሰዎቹ ስናሄድ፣ በቃ ኧረ እንደዚህ ተኩሶ የተነሳ ማለት ነው። ትሄዳላችሁ፣ በቃ በዚህ ሂዱ፣ በዚህ እና እንትን በሉ፣ እዚያ ጋር ግቡ ናም ሲሉን እኛ በሰዓቱ ተኛን ተቆርቁ ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን እራሳቸው መኪና ገባል የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና አዎ ክፍት ነው ከኋላ አንድ አመት ከስድስት ወር ነው እዚያ የቆየ ነው ጫካ ውስጥ ምንም ነገር ሳይፈጠር አመት ከስድስት ወር ምን ነበር የሚሏችሁ ትጥቅ ነው ልንቀየራችን ነው ትታጠቃላችሁ አለበለዚያ ያሰብነዋል እሱን እንሰራለን አብረን የምናየው ይሆናል እያሉ የት ነበር ስምታድሩት እዚህ ውጭ ላይ ነው ብዙ ጊዜ ዛፍ ነበር። እንዴት አካልል እንተነመለ ነበር? እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ለነንስ እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው? በቀስ ስናክ ነበር። ምን ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ አንድ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ ለእሷ ነገሮቿን አስሬ ነቅፋን እየጎተትኩ ሁሉ ምድ ጀመሩ። እንዳላዝላት አልችላትም። ከዚያ አብረን ነው እኮ ምን ሄደው አንቺን ነው እኮ ትችያለሽ አይደለም ስትልኝ፣ እንዲሁን ሁለት ሁለት አካለ ስንኩል ማን ይቀበለናል? አልኳት። እንግዲህ ማንም ቢሆን እንደዚያ፣ ደሜ እየፈሰሰ እንደዚያ ምድር ሁሉ ጨለመብኝ። ነገ ነገ ወዲያ የተሻለ ቦታ አገኛለሁ ብዬሽ፣ ነገ ነገ ወዲያ ጥሩ ቦታ አደርሳለሁ ብዬሽ አሰብኩት ይስልሽ። በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በቃ ጨወሌውም እደገነ ጎዳና ስደት ነው የሆነው። ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴን መጠገን የምችለው? አይዞሽ የሚለኝስ ማንኛውም ሰው ነው? በቃ አለሁ እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪ የሆንኩት?

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉ ሴትም ሆኖ ለመስማት ይከብዳል ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል ያው ከመሞት መኖር ይሻላል ይባል የለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ሰአድጋሪ ላይ ሲያደርስሽ ምክንያት የለውም ማለት አንችልም በፈጣሪ ስራ ማንገባም ግን በጣም ጠንካራ ነሽ እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ፣ ልጅሽን ስታየው ምን ይሰማሻል? ይከፋኛል በጣም ምክንያቱም እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ልጅ ስት ይሽ ከባድ ነው። ለልጅ ስት እያለሽ የሆነ ትታሰሪያለሽ። ልጅ ነው እንጂ እራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠ ይነሩ ካልሆነ ደግሞ እኔም በሽተኛ ልጅ በሽተኛ እንዴት ነው የማደርገው

ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይህን ሁሉ ታሪክ ያውቃሉ? ያውቃሉ፣ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ የምፈልግ አንድ በጤንነቴን የሚከታተለኝ እና በቃ ትምህርቴን መማር የምፈልገው ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ልጆን በጎንና አይኑን እያየው ይህ እየተጫወቱ አብሬ እንደ እናት እንዳባት እንደት እንደወንድም ከጎን ይሁንልኝ ስማር ወይ ጣፍ እንዳያገኙ የተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽ ስጦታዎችኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ግራይ ድጋፍ ነው። የቤት ቴሌቪዥን ይሄንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ አመት የቤት ግራይ ይሸፍንልሻል። ሌላ እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ በላሻል እውነት ነው እናት ስንሆን ደግሞ ደሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስ መጠበቅ ራብ መጥፎ ነው ይባላል እውነት መጥፎ ነው በጣም ስለዚህ የስድስት ወር አስቤዛ ደግሞ ኢቢኤስ ይሸፈንልሻል ከቤት ኪራይ ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባለ አሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት፣ ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጭሽ ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉ ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ህክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉ እና የህክምና ድጋፍ ያስፈልጋታል። በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለን። እኛም እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎን ነን የምትሉ በዚህ አድራሻዋ ልታገኙ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ እገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ እና ገነጎደ ደግሞ የኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ የማስደስትበት ቀን ይናፍቀኛል። ደግሞም አደርገዋለሁ። እናምናለን። እኛ የአዲስ ምራብ ሰዓታችን ይህን ይመስል ነበረ። እሑድም በኢቢኤስ ይቀጥላል። መልካም ጊዜ